ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አይ ከኔ ጋር ለው እግዚአብሔር ይመስገን ሰላም ነኝ። ዛሬ እንደተለመደው በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ጊዜም ከጎን ሆናችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ በመጥበሻ የተጋገረ የህጨጨብሳ አሰራር ነው። ትወድታላችሁ ብዬ አስባለሁ። ከወደዳችሁ ከተመቻችሁ፣ ሁላችሁም እንደዚህ በዚህ መልኩ ጋግራችሁ ተመገቡ ማለት ነው ወዳለሁ። ወደ አሰራሩ ገብተናል። እዚህ ጋር እንደምትመለከቱት ፉርኖዶ ቄት ነፍቼ አዘጋጀቻለሁ። ከዛ ላይ ጨው ጨምሬበታለሁ። ጨውን ከጨመርኩኝ በኋላ እፏ ከመጨመሪ በፊት እንደዚህ እቀላቅለዋለሁ። በደንብ አድርጌ ከቀላቀልኩትኝ በኋላ እፏ ጨምርበታለሁ እጅግ በጣም የሚጣፍጥ ቆንጆ የሆነ ለስለስ ያለ የጨጨብሳ አሰራር ነው እንደምትወዱት ምንም ጥርጥር የለውም እዚህ ጋር እንደምትመለከተው ትኋ ጨምር ያለው እንዳይጓጉልብኝ ስለፈለግኩኝ በርካታ አድርጌ ነው ባንዴ የጨመርሁትኝ እንደዚህ እንትን እለዋለሁ እቀላቅለዋለሁ እኔ በዚህ እንትን መቀላቀያ ነው እንትን ያልኩትኝ በእንቁላል መምቻው ነው ያቦካሁትኝ። በእጃችንም ማብካት እንችላለን። ቀጠን አድርጌ ነው ያዘጋጀውትኝ። የተወሰነው ነው ለእናንተ ማሳያችሁ። ለምን ቪዲዮውም እንዳይረዝም ስለፈለኩኝ ነው፣ ቤተሰብ እንደምትመለከቱት በዚህ መልኩ በደንብ አድርጌ እንትን ብየዋለሁ፣ አብቅቸዋለሁ። በጣምም ቀጭን ያልሆነ በጣም ደግሞ ፍራም ያልሆነ መካከለኛ አድርጌ በደንብ ቀላቀየዋለሁ። የጓጎለ ነገር የለውም። ይህንን እንጋግራለን እጅግ በጣም ቆንጆ የሆነ የሆነ ልስለስ ያለ የጨጨብሳ አዘገጃጀት ነው በዚህ መልኩ በቀላሉ ሰርተን መመገብ እንችላለን እዚህ ጋር እንደምትመለከቱት መጥበሻ አጥጃለሁ ከመጥበሻ ላይ ዘይት ጨምራለሁ ዘይቴን ከጨመርሁኝ በኋላ እኔ ይህንን ጨጨብሳ ስሰራው ረቡዕ ቀን ነው የሰራሁትኝ። ለዛ ነው ቤተሰብ ጾም ካልሆነ በቅቤም መስራት ይቻላል። ዘይቴን ከጨመርኩ በኋላ እንደዚህ እንትን ጨምሬበታለሁ። አባካውተ ሊጨምሬዋለሁ። እንደዚህ ከጨመርኩ በኋላ በጭልፋ ዘርጋ ዘርጋ እናደርገዋለን፣ ወይንም ደግሞ መጥበሻውን አንስተን እንትን ማለት እንችላለን፣ ማስተካከል እንችላለን። ግን የኔ መጥበሻዋ ትንሽ ከበድ ያለች ስለሆነች፣ ወፍራም ስለሆነች ለዛ ነው በጭልፋ እንደዚህ ዘርጋ ዘርጋ ያደረኩትኝ። እንደዚህ አድርገን መክደንም አለመክደንም እንችላለን። እኔ ከድኛዋለሁ። ቤተሰብ እንደ ፍላጎታችን ነው። ሳሳ ቢል ይመረጣል። እንደዚህ እያደረግኩኝ ይጋግረዋለሁ እንዴት እንደሚጣፍጥ አጠይቁኝ። ቆንጆ የሆነ የጨጨብሳ አዘገጃጀት ነው። ይኸው በዚህ መልኩ እየበሰለ ነው። እንገለብጣለን። ተሎ ተሎ እየገለበጥነ አሁን ይሄ እንትኑም የጎል ጀርባውም ትንሽ ይቀረዋል፣ መልሽ ገለብጠዋለው። በዚህ መልኩ እየበሰለ ነው። እንደዚህ ጫን ጫን እናደርገዋለን። ለምን ውስጡ እንዲበስል ቆንጆና ፈጣን የሆነ የመጥበሻ ጨጨብሳ አዘገጃጀት ነው። ይኸው እንደዚህ እየገለበጥ ነው እናበስለዋለን። በጣም ድርቅ ማለት የለበትም። ቅድም መግቢያ ላይ ብያችኋለሁ፣ ለስለስ ያለ አሰራር ነው እኔ የሰራሁት። በእርግጥ እንደ ፍላጎታችን ነው። ደረቅ ያለ ምንወድ ከሆነ ቂጣውን ደረቅ አድርገን መጋገር እንችላለን። ለስለስ ያለ ምንወድ ከሆነ ደግሞ እንደዚህ እንደኔ ለስለስ አድርገን መጋገር እንችላለን። ቆንጆ የሆነ የሚጣፍጥ አዘገጃጀት ነው። እንደዚህ እየበሰለ ነው። ጋዛችንን እንዳይቃጠል ትንሽ እንቀንሰዋለን። ትንሽ የተወሰነ እቀንሰዋለሁ። ይሄ በስሏል። አሁን ይሄ ስለበሰለ ድጋሜ ነው የማደርገው እኔ አንዴ ብቻ ነው ዘይት የጨመርሁትኝ። አንዴ በጨመርኩት ዘይት ነው ሁሉንም ጋግሬ የጨረስኩትኝ። ዘይቱም እንዳይባከን ስለዚህ በርግጥ እንደ እንትኑ ነው፣ እንደ መጥበሻው ነው። እኔ መጥበሼ ወፈር ያለች ስለሆነች አንዴ ዘይት ከጨመርሁኝ ሶስት የአራቴ ተጋግርልኛለች ማለት ነው። አንዳንድ መጥበሻዎች ደግሞ በጋገርን ቁጥር የግድ ዘይት መቀባት አለብን እና በዚህ መልኩ እየጋገርሁኝ ነው። ቆንጆ የሆነ አዘገጃጀት ነው ነው በስሏል። እየገለበቱ እንደዚህ ያበስለዋለሁ። ይሄ ጫፉ እንደዚህ ሆነ በአንድ በኩል መጥበሻ ሆነ አንስቼ እንደዚህ እንትን ስሊጡን ስቀባ በአንድ በኩል ባዘመብኝ። ለዛ ነው ቤተሰብ ሌላ ነገር እንዳይመስላችሁ ለማለት ፈልጌ ነው። በዚህ መልኩ ጋግሬ እጨርሻለሁ። ይህንን መስላል ቂጣችን። አሁን ይህንን ቂጣ እንቆራርሰዋለን። እንቆራርስና እዚህ ጋር በዚህ መልኩ ቂጤ እንቆራርሻለሁ። ያው እንግዲህ የእኔ ነገር እንደምታውቁት ካሜራ ለመያዝ ትንሽ ስለማይመቸኝ ሲቆራርስ አላሳያችሁ። እንደዚህ አድርጌ በጣም ትልልቅ ያልሆነ በጣም ትንሽ ያልሆነ ቆንትን ብያዋለሁ፣ ቆራርሻለሁ። እዚህ ጋር ደግሞ መጥበሻን ጥጃለሁ። ከዚህ ላይ ዘይት ጨምራለሁኝ። ዘይት ከጨመርኩኝ በኋላ በርበሬ ነው የምጨምረው ትንሽ እኔ ሞቅ አድርገዋለሁኝ በጣም ሳይሆን አለ አይደለም መካከለኛ በጣም እንትን ካለ አይታችሁት ከሆነ እንግዲህ የሆነ ቃና አለው በጣም የምታቁላሉት ከሆነ እንትኑን በዘይቱ ዘይቱና በርበሬው በጣም እንትን የሚል ከሆነ የሚቁላላ ከሆነ ትንሽ እየፏጠብ ካላደረጋችሁበት የሆነ ቃና አለ ስለዚህ ትንሽ የተወሰነ ሞቅ አድርገዋለው። በርበሬ እንደዚህ ጨምሮ ያለው እንደምትመለከቱት በዚህ መልኩ እንደዚህ አዘጋጅቻለሁ፣ ግን እንደ እንትኑ እንደ በርበሬው ከለር አልሆነልኝም። ማለት ትንሽ ደብዘዝ አድርጎብኛል። እንደዚህ ከቀላቀልኩት በኋላ ቆራርሽ ያዘጋጀሁትን ቂጣ እዚህ ላይ ጨምረዋለሁ። ይህ በዚህ መልኩ ጨመርኩኝ። አሁን ይህንን እንቀላቀላለሁ። እኔ እንደዚህ በማንኪያ ነው የቀላቀልኩትኝ። በማንኪያ ወይንም ደግሞ በሹካ በእጃችን መቀላቀል እንችላለን። እንኳን አይደለም ተበልቶ እንዲህ እንዲህ ሲታይ ራሱ ከለሩ እንዴት ደስ እንደሚል ልነግራችሁ አልችልም። ይሄው ቤተሰብ በዚህ መልኩ ቀላቀየዋለሁ። አሁን ይሄንን ሳህን ላይ አድርጌ ተመልሼ እመጣለሁ። ከለሩ ብቻ በቂ ነው። ሳህን ላይ አድርጌ ተመልሻለሁ። ቤተሰብ እንደምትመለከቱት ቆንጆ የሆነ የሚጣፍጥ ለስላሳ የጨጨብሳ አሰራር ነው። የጾም አማራጭ እንደዚህ በዚህ መልኩ ሰርታችሁ በቀላል ዘዴ መመገብ ትችላላችሁ። እኔ በዚህ መልኩ ሰርቸዋለሁ። እንደምትወዱት ምንም ጥርጥር የለውም። ቤተሰብ ለዛሬ ያዘጋጀት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ የጠበቃቸው ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለሀገራችን ኢትዮጵያ ያድልን እያልሁ የዛሬውን እዚህ ላይ ያበቃው ባይ